ፖሊስ አለቃ ሆኜ በመመረጤ እነዚህን ሴቶች ሕይወት ወዳላቸው ቤተ ክርስቲያናትና ኅብረቶች እልካለሁ። እነዚህ ሴቶች ጥሩ አለባበስ ያላቸው ሲሆኑ ስብከቱም ካበቃ በኋላ አዲስ እንደ ተለወጡ በማስመሰል እንዲጸለይላችሁ ጌታን የተቀበላችሁ ወደ መስበኪያው ኑ በሚባልበት ጊዜ ወጥተው ወደ ፊት ይቀርባሉ። ከአገልግሎቱም ወይም ከፕሮግራሙ በኋላ በአካባቢው በማንዣበብ ሰባኪውን ጠብቀው ያናገሩታል። ሰባኪ መቼም አንድ አዲስ የተለወጠ ሰው ሲያገኝ ደስ ስለሚለው ይህች ልጅ እስከ ቤት ድረስ አብራ ልትሄድ ትጀምራለች። ይህ አገልጋይ የመለየት ስጦታ መንፈስ የሌለው ከሆነ በሰውነቷ እንዲማረክ ማድረግ ትጀምራለች። ቀጥሎም ኃይለኛ የዝሙት ፍላጎት ሲመጣበት አብረው በመተኛት ኃጢአት ታሰረዋለች። ይህንንም ደጋግሞ እንዲፈጽም ታደርገውና ልክ የእግዚአብሔር መንፈስ ከእርሱ ሲርቅ ትታው ትሄዳለች። ተልእኮው ተፈጸመ ማለት ነው። ይህንን አስመልክቶ ስለ አንድ አገልጋይ ምስክርነት ልሰጣችሁ እወዳለሁ። ይህ ሰው በመናፍስት ዓለም ውስጥ የእግዚአብሔር ሰው ተብሎ የሚታወቅ ነው። ለጸሎት ሲንበረከክ በእኛ መካከል ሁከት ይፈጥርብናል። ስለዚህም እነዚህን ሴቶቻችንን ወደ እርሱ ላክንበት። ይህ ሰው ምግብ እንኳን ወስዶ ይመግባቸዋል። ነገር ግን በፍጹም የሚሳሳት አልሆነም። እነርሱም የሚቻላቸውን ያህል ሞከሩ፣ ነገር ግን አልቻሉ። በዚህ ምክንያት ስላልቻሉ ሴቶቹ ተገደሉ። ከዚህ በኋላ እኔ ወደ ሴት ተቀይሬ ሄድኩኝ። በቃላትና በሁኔታ በመባረክ ልጥለው ሞከርኩኝ። እርሱ ግን የማይነቃነቅና ጽኑ ሆነ። በዚህ መንገድ ከአቅሜ በላይ ስለሆነ ፊት ለፊት በሰውነት ልገድለው ወሰንኩ። አንድ ቀን በኦድኮፒ መንገድ ወደሚገኘው የገበያ ቦታ ሄደ። ከዚያም በዓይኔ ጠብቀው ጀመር እቃ ለመግዛት ልክ ጎንበስ ሲል አንድ የዘይት ቆርቆሮዎችን ጭኖ በዚያ የሚያልፍ መኪና በቀጥታ ሰውየው ወዳለበት ቦታ መንገዱን ስቶ እንዲሄድ አደረግኩት። መኪናውም አንድ ከፍተኛ ኃይል ያለውን የኤሌክትሪክ ብረት ገጭቶ እንዲወድቅና ብዙ ሰው እንዲሞት ሲያደርግ፣ ሰውየው ግን አመለጠ። እንዴት እንዳመለጠ ተአምር ነው። ሌላ ቀን ደግሞ ወደ ኔክፓር ከተማ በእግሩ ሲሄድ አየሁት። በዚህን ጊዜ እንደ በፊቱ አንድ የስኳር ድንች ጭኖ ያልፍ የነበረን የወታደር መኪና ወደ እርሱ እንዲሄድ አደረግኩኝ። መኪናው ቀጥታ እርሱ ሲሄድበት ወደ ነበረው ወደ አዲሱ የመቃብር መንገድ ሄደ። ብዙ ሰዎችንም ገደለ። እርሱ ግን አሁንም ዳነ። ከዚህም ሁለተኛው ሙከራ በኋላ ተው ነው። ይህም የእግዚአብሔር አገልጋይ ታዲያ ዛሬም በሕይወት አለ። በአንድ ክርስቲያን ምክንያት ዲያብሎስ ብዙ ነፍሳትን እስኪያጠፋ ድረስ ይሳካልኛል ብሎ ይሞክራል። ነገር ግን ሁል ቀን አይሳካለትም። እንደዚህ አይነት ሁኔታዎች በብዙ ክርስቲያኖች ላይ እነርሱ ሳያውቁት ተፈጽመዋል። ችግሩ ነገር ግን እግዚአብሔር አምላካቸው ሁልጊዜ ይጠብቃቸዋል። ችግሩ ግን ዲያብሎስ ተስፋ አይቆርጥም። ሐሳቤ ሁልጊዜ ይሳካልኛል ይሆናል የሚል አይነት ነው። ነገር ግን በፍጹም አይሳካለትም። አንድ ክርስቲያን በእግዚአብሔር ፍቅር ውስጥ እስካለ ድረስና በእርሱ እስከኖረ ድረስ ራሱንም በዚህ ህይወት ጋር እስካቆራኘ ድረስ ዲያብሎስ የቱን ያህል ሙከራ ቢያደርግ በፍጹም ሊያጠቃው አይችልም። ስለዚህ የተጋለጡት የማያምኑ ብቻ ናቸው። ክርስቲያንን ማሰቃየት አብዛኛው ጊዜ የሚፈጠረው በህልም ነው። አንድ ክርስቲያን በህልሙ ወይም በህልሟ የሚከተሉትን እንድታይ ወይም እንዲያይ እናደርጋለን። አንደኛ ከሟቿ ዘመድ ወይም ከሟቹ ዘመድ ጋር እንዲገናኝ እናደርጋለን። ሁለተኛ መልካቸውን የለወጡ ነገሮች እንዲያስደነግጡት ወይም እንዲያሳድዱት እናደርጋለን። ሶስተኛም ደግሞ ጓደኞቹን በውሃ ሲዋኙ እናሳየዋለን። አራተኛ ደግሞ ጓደኞቹ ምግብ አምጥተው እንዲበላ ሲያደርጉት እናሳየዋለን። አምስተኛ ደግሞ ያላገባቸው የሚያገባች ሴት መጣ በግብረ ስጋ እንድትገናኘው በማድረግ ነው። ይህ ነገር ለእግዚአብሔር ቀርቦ በአጭሩ ካልተቀጨ ወደ መካንነት ሊያመራ ይችላል። ያረገዘች ሴት እንኳን ከወንድ ጋር በግብረ ስጋ ልትገናኝ ትችላለች። እርሷም በአፋጣኝ በነገሩ ካልጸለየችበት ሊያጨናግፋት ይችላል። ክርስቲያን ከላይ የተገለጹትንም በህልሙ የሚለማመድ ከሆነ ይህንን ነገር ወደ ጎን በማለት ማስቀመጥ ሳይሆን ከመኘ ከመተኛቱ በፊት ራሱን መመርመርና ግልጽ የሆኑለትን ኀጢአቶችን ለእግዚአብሔር በመናዘዝ አጋንንትንንም በማሰር እግዚአብሔርንም አስተዋይ ልቦናና ንጹሕ ህሊና እንዲሰጠው በመጠየቅ ይኖርበታል። ይህ በጣም አስፈላጊ ነገር ነው። ይህ ሰው በተጨማሪ ብስለት ያላቸውንና በመንፈስ ከተሞ ሁሉ እርሱን በእምነት ከሚበልጡ ክርስቲያኖች ምክርን ማግኘት አለበት። የዲያብሎስ ነፍሳትን መማረክ ኢየሱስ ክርስቶስ ይህንን ምድር ለቆ በሚሄድበት ጊዜ ለደቀ መዛሙርቱ እንዲህ የሚል ትእዛዝ ሰጥቶ ነበር። ወደ ዓለም ሁሉ ሂዱና አሕዛብን ሁሉ ደቀ መዛሙርቴ አድርጓቸው ብሎ ነበር። ታዲያ አንዳንድ ክርስቲያኖች ይህንን ትእዛዝ ለመፈጸም አመችና ተስማሚ ጊዜ ሲጠብቁ፣ ዲያብሎስ ይህንን ትእዛዝ ለመልእክተኞቹ ሰጥቷል። ልዩነቱ የዲያብሎስ መልእክተኞች ነፍሳትን በመማረግ ከክርስቲያኖች የበለጠ ተግተው መስራታቸው ነው። የአብሎስ ነፍሳትን ከሚማርክባቸው ቦታዎች አንዱና ትልቁ ሁለተኛ ደረጃ ትምህርት ቤቶች ናቸው። በተለይም በልጃገረዶች ትምህርት ቤቶች ውስጥ ነው። ከኛ ልጃገረዶች ግማሾቹ እንደ ተማሪ ሆነው እንዲሰሩ ወደ ትምህርት ቤቶች ይላካሉ። በጣም ዘመናዊ ዘመናዊና እጅግ ውድ የሆኑ የውስጥ ልብሶች እንዲለብሱ እናደርጋቸዋለን። ይህ ቅድሚያ የምንሰጠው ነው። ምክንያቱም በሴቶች ማደሪያ ስፍራ ሴቶች መልበስ የሚወዱት የውስጥ ልብስ ብቻ ስለሆነ ነው። የእኛ መልእክተኞች አንዳችም ነገር አይጎድለባቸውም። ማለትም የፊት ቅባቶች፣ የጥፍር ቀለሞች፣ መጽሐፍቶችና የመሳሰሉት እንዲሁም ማንኛውም አስፈላጊ የሆኑ ነገሮችንም ገንዘብንም ጭምር ነው። ለመልእክተኞቻችን የተለየ የገላ ሳሙና ለማንኛውም ሳሙና ለምትጠይቃት ተማሪ እንድትሰጣት ይሰጣታል። በዚህ ተማረከችንና እንደ እርሷም ለመሆን የተመኘችዋን ተማሪ ጓደኛ ታደርጋታለች። ከዚያም በኋላ ቀስ በቀስ አምጥታ ከኛ ጋር ታስታውቃታለች። በዚህን ጊዜ እኛም በስጋ በመሆን እየተመላለስን እንጠይቃታለን። ፍላጎቷን የሚያሟሉ ስጦታዎችንም እናበረከትላታለን። እንዲህ በማድረግ ቀስ በቀስ በገዛ ፈቃዷ ከእኛ ጋር እንድትሆን እናደርጋታለን። እርሷም በተራዋ ሌላ ሰው ስታመጣ፣ ሌላይቱም ሌላ ስታመጣ፣ በዚህ መልክ ነፍሳትን መማረኩ ይቀጥላል። ይህ የሚወሰደው እንደ አገልግሎቱ ተደርጎ ስለሆነ ሁሉም ለማሳካቱ በትጋት ይሰራል። አንድ ግልጽ እንዲሆንላችሁ የሚያስፈልገው ነገር ሰይጣን ማንንም እንደማያስገድደውና ነገር ግን በገዛ ፈቃዱ እየተማረከ ብቻ እንዲመጣ እንደሚያደርግ ነው ስለዚህ ነው መጽሐፍ ቅዱስ እንዲህ የሚለው ዲያብሎስን ተቃወሙት ከእናንተ ይሸሻል ያዕቆብ አራት ቁጥር ሰባት ሌላው የዲያብሎስ የነፍሳት መማረኪያው ቦታ በመኪና ሊፍት በመስጠት ነው ወንጃጅ ሴቶቻችንን በጣም የሚማርኩ ልብሶቻቸውን ለብሰው በመንገድ ላይ እንዲቆሙ እንልካቸዋለን። እነዚህ ሴቶች በሆቴሎችና በመሳሰሉት ቦታዎች ታገኛቸዋላችሁ። በእነዚህም መንገዶች ወንዶችና ሴቶችን እናገኛለን። እነዚህ ነው ብዙ ሰዎች የማያውቁትን ሴቶች ሊፍት ሰጥተው ጠፉ ተብሎ በጋዜጦች እየወጡ የምናገኘው። ስለዚህ በመኪናችሁ ውስጥ ማንን ማስገባት ሊፍት መስጠት እንዳለባችሁ ማወቅ ያስፈልጋችሁ ከኢየሱስ ክርስቶስ ጋር ፊት ለፊት ግጥሚያ በ1985 ዓመት እምረት እንደ ኤሮፓያን አቆጣጠር በየካቲት ወር መደበኛውን ስብሰባችንን ከባህር በታች ካደረግን በኋላ በሪቨርስ ክፍለ ሀገር፣ ወደሚገኘው ወደ ፓርት ሃርኮርት ከተማ የአጎቴን ሚስት የነበረችዋን ለመጠየቅ ሄድኩኝ። እዚያም አንቶኒ የተባለ አንድ ሰው አገኘው ይህም ሰው በዚህ ትምረት እንደ ኤሮፓያን አቆጣጠር በየካቲት ወር መደበኛውን ስብሰባችንን ከባህር በታች ካደረግን በኋላ በሪቨርስ ክፍለ ሀገር ወደሚገኘው ወደ ፓርት ሀርኮርት ከተማ የአጎቴን ሚስት የነበረችውን ለመጠየቅ ሄድኩኝ። እዚያም አንቶኒ የተባለ አንድ ሰው አገኘው። ይህም ሰው በዚህ ከተማ ውስጥ በትራንስ አማድ መንገድ ኒዋጃ መጋጠሚያ ላይ ወርክሾፕ ወይም እደ ጥበብ እያለው ሰው ነበር። ሰውም ልኮ እፈልግሃለሁ በማለት አስጠራኝ። እኔም በእኛ ህብረተሰብ ጥሪና ለመቀበል ነውር ስለነበረ ለመቀበል ወሰንኩ። በዚያም ሳምንት ውስጥ ሐሙስ ከሰዓት በኋላ እርሱ ዘንድ ሄድኩኝ። እርሱም ከእግዚአብሔር ስለ እኔ መልእክት እንደደረሰው እንደተሰጠው ከነገረም በኋላ መጽሐፍ ቅዱስ አውጥቶ ስብከቱን ጀመረ። ፕሮግራሙ ላይም ሦስት ክርስቲያኖች ማለትም አንድ ወንድና ሁለት ሴቶች ነበሩ። ስብከቱንም በመቀጠል ለረጅም ጊዜ ተናገረ። ነገር ግን በሙሉ የሰማሁት አይመስለኝም። በመጨረሻም ለጸሎት እንድንበረከክ ጠየቀኝ። እኔም ጸጥ ብዬ በመታዘዝ ተንበረከኩኝ። ወዲያውኑ ጸሎቱ ሲጀመር በእግዚአብሔር መንፈስ ተመትቼ ወደኩኝ። አግዬ በመቆም እንደ ብረት ጠነከርኩኝ። ዕደ ጥበብ ውስጥ ያሉትን የብረት ወንበሮች ሰባበርኩኝ። ወደ ውጭም ስመለከት አንድ ወንድና ሁለት ሴቶች ሆነው ከምስጢር አባሎቻችን ውስጥ ወጥተው አየሁ። የመጡትም በሰው መልክ ወይም ሰው በመሆን ነበር። እነርሱም ወደ በሩ ተጠጉ፣ ነገር ግን በእግዚአብሔር ኃይል ምክንያት ሊገቡ አልቻሉም። እርግጠኛ ነኝ ከባህር በታች ያለው ደውል ተደውሎ በቴሌቪዥኑ አማካኝነት ያለውበት ቦታ ከታወቀ በኋላ ነው እነዚህ ኃይል ያላቸው መላእክቶች የተላኩት ምክንያቱም አንድ አባል በችግር ውስጥ ሲሆን ሁልጊዜ ይሄ የሚደረግ ነውና ነው ሁለቱ ወንዶች እንድንበረከት ሲጫኑ ሁለቱ ሴቶች ደግሞ መጸለይና አጋንንቶችን ማሰር ቀጠሉ ይሁን እንጂ የአጋንንቶቹ አስተሳሰር ሊሄዱ ወደሚገባቸው ስፍራ ተለይቶ በማዘዝ አልነበረም ብዙ ይጠይቁኝ ነበር እኔ ግን ምንም አልመለስኩም። የኢየሱስን ስም እንድጠራ ጠየቁኝ፣ ተቃወምኩኝ። በሳፋት ያክል ከታገሉ በኋላ እንድሄድ ጠየቁኝ። ነገር ግን ምንም አጋንንት አልወጣም ነበርና ልክ ስመጣ እንደነበረው አይነት ሁኔታ ተመልሼ ሄድኩኝ። ክርስቲያን ውስጥ የሆኑ ሁኔታዎች በሚቀጥለው ቀን ማለትም አርብ በዚሁ ሰው በአንቶኒ ሌሊቱን ሁሉ ነቅተው በሚጸልዩበት ወደ አሴምብሊ ኦፍ ጎድ ቤተ ክርስቲያን የጸሎት አዳር ፕሮግራም ተጋበዝኩ። እኔም በቤተ ክርስቲያን ውስጥ እንቅልፍን ማምጣትና የተዘበራረቀ ሁኔታ መፍጠር ከስራችን አንዱ ስለነበረ እሺ ብዬ ጥሪውን ተቀበልኩኝ። ፕሮግራሙ የጀመረው በአዝማቾች ነበር። እኛም አንድ የታወቀውንና በአንድ መዘመራን ቡድን የሚዘመረውን ካለ ኢየሱስ ክርስቶስ ኃይል በቀር ሌላው ሁሉ ኃይል ደካማ ነው የሚለውን አዝማች ከመዘመራኑ ጋር ዘመርን። በዚህ ጊዜ ግን መሳቅ ጀመርኩ። የሳኩበት ምክንያት በመንፈስ ሆኜ አዝማቹን ይዘምሩ ከነበሩት መዘመራን ሕይወት ስመለከት ሶስት አራተኛው ያህል የሚኖረው በኃጢያት ውስጥ ስለነበረ ነው። ይኸውብ እነዚህ ሰዎች በሕይወታቸው ውስጥ ባለው ኀጢአት ምክንያት በእነዚህ ኃይላት ክፉኛ ሊጎዱ የሚችሉ በመሆናቸው ነው። ክርስቲያኖች ለእግዚአብሔር ቃለ መታዘዝና እየደጋገመ የሚጥላቸውን ያልተነቀለ ኀጢአት ተሸክሞ መጓዝ እንደሌለባቸው ማወቅ እጅግ አስፈላጊያቸው ነው። እኔም እዘምርና አጨመጭብ ጀመር። እዚህ ላይ እንደገና ላሳስብ የምወደው ስብሰባው በሚጀመርበት ጊዜ ምእመናን ሁሉ ወደ እውነተኛ ምስጋና ከመሄዳቸው በፊት ኃጢአታቸውን እንዲናዝዙ ምክር መስጠት እንዳለበት ነው። ይህ ሁኔታ የሰይጣን መልእክተኞችን ሰላም የሚነሳ ሲሆን እንዲያውም ሕይወታቸውን ለማትረፍ እንዲሸሹ የሚያደርግ ነው። በዚህ ስብሰባ ላይ እኔም ተመቻችቼ ከመቀመጤ ስራዬንም እንደዚሁ ጀምሬ ያለሁ ብዙዎች አንቀላፉ ጀመር። አዝማቾች በደከመ ሁኔታ ይዘመሩ ነበር። ነገር ሁሉ ወጣ ገባና ዝብርቅርቅ ሆነ። ወንድም አንቶኒ ስለኔ ነግሯቸው ስለነበረ በዚያው ቀን ማታ በስምንት ሰዓት ገደማ ሊጸልዩልኝ ጠሩኝ። ወደፊት ወጥቼ እየሄድኩኝ ወዲያው የኢየሱስን ደም መጥራት ጀመሩ። እኔም አስቆንኳቸውና መፍትሄው ደሙን መጥራት አይደለም፣ እኔ የጥልቁ የምስጢር የህብረተሰብ አባል ነኝ። ከተስማማችሁ ነጻ ልታወጡኝ ትችላላችሁ፣ እኔም እንበረከክላችኋለሁ አልኳቸው። እነዚህ ቃላት አስቀድሜ የተዘጋጅቼባቸው የተናገርኳቸው ሳይሆኑ ሳላስበው እውነት የተናገርኳቸው ነበሩ። ምክንያቱም የኢየሱስ ክርስቶስ ደም አጋንንትን ያስፈራራልና ነው። አጋንንትን ማፍሰር የሚፈጸመው አንድ ክርስቲያን ሥልጣኑን ሲጠቀምና ትእዛዝ ሲሰጥ ብቻ ነው። እነርሱም ተስማምተው አንበረከኩኝ። በዚህ ጊዜ አንዲት እህት በእግዚአብሔር መንፈስ ተመርታ እንዲህ ብላ ጮኸች፣ ይህን ለማድረግ የማይገባችሁ ከሆነ ወደዚህ አትቅረቡ፣ አለች። እርግጠኛ ነኝ ያለችውን ብዙዎቹ አልተረዱላትም። ለአንድ በኃጢአት ለሚኖር ክርስቲያን አጋንንትን ማስወጣት መሞከር እጅግ አደገኛ ነው። ብዙዎች ተመለሱ፣ ነገር ግን ጥቂቶች ሊጸልዩልኝ መጡ። በኢየሱስ ስም ብለው ሲጀምሩ ድው ድው የሚል ድምፅ በውስጥ የተሰማኝ፣ ወለሉ ላይም ወደኩኝ። ሰውም በራሪ አጋንንት በውስጥ የመንቀሳቀስ ጀመሩ። በደረቴ መሮጥ ጀመር። ማንም በበራሪ አጋንንት የከተያዘ እጅግ ክፉኛ አደገኛ ይሆናል። የሚጸልዩልኝ ወንድሞች በመንፈስ እየተፈጸመ ያለውን በፍጹም አላዩም። እኔ ስሮጥ የነበረው በቤት ውስጥ በነበረው በጠንካራ ኃይል ምክንያት ነው። ይኸውም ሁለት ተቃራኒ ኃይላት ግጥሚያ ጀምረው አካባቢው በፍጹም ተቀይሮ ነበር። በድንገት ቀጥ የቆምኩኝ መደባደብና ሌሎች ነገሮችን ማድረግ ጀመርኩኝ። ከእኔ ውስጥ አጋንንት ወጥቶ ከሚጸልዩልኝ መካከል ወደ ነበረው አንድ ልጅ ውስጥ ገባ። እርሱም እኔን ለማዳን ይደባደባቸው ለኔ የሚያግዝልኝ ጀመር። ሌሎች ወንድሞች ከእርሱ ጋር ጊዜ ማባከን አልፈለጉም እና ስለዚህም እርሱና ሌሎች የፈሩትን ወደ የመዘምራን እቃ ማስቀመጫ ክፍል አስገብተው ቆለፉባቸው። ይህ ሁኔታ እስከ ጠዋቱ አንድ ሰዓት ድረስ ቀጠለ። በዚህም ጊዜ እኔ በሰውነቴ እጅግ በመድከሜ በመድከም ጸጥ አልኩኝ። ስለዚህም ወንድሞች ከበውኝ ስማችሁን ጥሩ እነማናችሁ? እያሉ በጩኸት ይጠይቁኝ ጀመር። እኔ ግን ጸጥ አልኩኝ። ለብዙ ጊዜ ጠብቀው ዝም በማለቴ ለቆታል ብለው አመኑ። ጸሎት አድርገውም ተለያየ። በስጋዬ እጅግ ደክሜ ስለነበር ከቤተ ክርስቲያኑ ውስጥ ተራምጄ መውጣት አቃተኝ። ነገር ግን አንድ ሁኔታ ተፈጠረ። ልክ ከቤተ ክርስቲያኑ ወጥቼ መንገዱን ስሻገር በስጋዬ ጠንካራ ሆንኩኝ፣ ጉልበትም አገኘሁኝ። ይህ የሆነው ምናልባት ከልቀቁኛ ጋምንቶች ጥቂቶቹ ተመልሰው መጥተው ሳይሆን አይቀርም። ስለዚህ በጣም ተናደድ በቤተ ክርስቲያኑም ላይ በቀን ለመውሰድ ወሰንኩኝ። እነዚህ ሰዎች እኔን ሰድበውኛል ብዬ ለራሴ ተናገረ በመሆኑም ለዚህ ስድባቸው ወደ ሌጎስ ተመልሼ የተጨማሪ ኃይሎችን እና እንዲሁም ሌሎች እንደ እኔ ክፉ የሆኑትን ይዤ ወደ ፓርት ሃርኮርት በመምጣት በአስቴምብሌክ ኦፍ ጎርድ ቤተ ክርስቲያን አባላት በሙሉ የበቀል እርምጃ እወስዳለሁ ብዬ

ሚስት ቤት ተመልሼ በአስቸኳይ ወደ ሌጎስ እንደምሄድ ነገርኳቸው። እንድቆይ ቢጠይቁኝም እንቢ አልኩኝ። ወዲያው ሶስት ማይሎች ያህል ርቆ ወደሚገኝ ሞተር ፓርክ በታክሲ ሄድኩኝ። ከዚያም ወደ ኦንቶቪያ በሚወስደው ታክሲ ተሳፈርኩኝ። አላማዬ በኦንቶቪያ የሚገኘውን ጓደኛዬን ገብቼ ወደ ሌጎስ መቀጠል ነበር። ኦሞኩቼ በሚገኘው ዓለም አቀፍ አይሮፕላን ጣቢያ መጋጠሚያ ስንደርስ በሕፃንነት የተጠራበት በነበረው በቤት ስሜ ንከም ብሎ የሚጠራኝ ድምፅ ሰማሁ። የማውቀው ሰው በታክሲ ውስጥ ይኖር እንደሆነ ብዬ ዞር አልኩኝ። ነገር ግን ማንም አልነበረም። ይህ ማን ሊሆን ይችላል? በዚህ ስም ስትጠራኝ የነበረችው እናቴ ብቻ ነበረች። ሌሎች የመናፍስት ዓለም አባላት እንኳን ሳይቀሩ የሚያውቁኝ አማኑኤል አሞጽ በሚባለው ስሜ ነው። በዚህ እየተደነኩ ሳለሁ ያንን ድምጽ እንደገና እንዲችል ሰማሁት። ንከም እንደገና ልትክደኝ ነው አለ። በድንገት ኃይለኛ ትኩሳት ያዘኝ። ከሰውነቴ የወጣ የነበረው ሙቀት ሌሎች ተሳፋሪዎችን እስኪሰማቸው ድረስ በመሆኑ ከተሳፋሪዎቹ አንዱ አቶ ከመሳፈሩ በፊት ለመሆኑ ደና አልነበርክም እንዴ ብሎ ጠየቀኝ። እኔም ደና እንደነበርኩና ከፓርት ሃርኮርት ከመነሳቴ በፊት ራስ ምታት እንኳን እንዳልነበረኝ ገለጽኩላቸው። ኦማኩዌ ስንደርስ በታክሲ ውስጥ ራሴን ስቼ ወደቅ ቀጥሎ የማውቀው ሁለት በጣም ረጃጅምና ግዙፍ የሆኑ ሰዎች ሊወስዱኝ መምጣታቸውን ነው። አንዱ በግራዬ፣ አንዱ በቀኜ ይዘውኝ ምንም ቃል ሳይተነፍሱ ይጓዙ ጀመር። በተሰባበሩ ጠርሙሶችና ብረቶች እጅግ ሻካራ በሆኑ መንገድ ላይ ወሰዱኝ። በጉዞአችንም እነዚህ ጠርሙሶችና ብረቶች እግሮቼን ስለቆራረጡ እጮሁ ጀመር። ነገር ግን እነዚህ ሰዎች አሁንም ምንም ቃል አይተነፍሱም ነበር። እዚያ ስንጨርስ እጅግ በጣም በፍጥነት በሚሄድ ሰፊ መንገድ ላይ ደረስን። በዚህም ጊዜ ከሁለቱ አንዱ አንተኮ በጣም የምትፈለግ ሰው ነህ ብሎኝ ጉዟችንን ቀጠልን። ብዙ ከተጓዝን በኋላ አንድ በጣም ሰፊና ረጅም የሆነ ስብሰባ አዳራሽ የሚመስል ህንጻ ውስጥ ደረስን። ደረጃውን እንደጨረስን ወደ ውስጥ አስገቡት የሚል ድምጽ ሰማሁ። እነርሱም ወደ ውስጥ ካስገቡኝ በኋላ ብቻዬን ጥለውኝ ሄዱ። በዚህ አዳራሽ ውስጥ ያየሁትን ለመግለጽ ያስቸግረኛል። ነገር ግን የቻልኩትን እኔ ያለ ማስረዳት እሞክራለሁ። አዳራሹ በጣም ያማረ በጣም ትልቅና ረጅም ከመሆኑ የተነሳ መጨረሻውን ለማየት የሚያስቸግር ነበር። ይሁን እንጂ ወደ መካከሉ ከተጓዝኩኝ በኋላ መጨረሻውን ለማየት ቻልኩኝ። መጨረሻው ላይ መሠዊያ ነበር። ጨረቃና ከዋክብትን ፀሐይ ከበውት አየሁ። ቀጥሎም እንደ ፀሐይ የሚያንጸባርቅ ልብስ የለበሰ እጅግ በጣም ያማረ ሰው በዙፋኑ ላይ ተቀምጦ አየሁኝ። እርሱም ና አለኝ። ነገር ግን ከእርሱ ብርሃን የተነሳ በራመድ አልቻልኩም። ስለዚህ አንድ እርምጃ በተራመድ ቁጥር ወድቅ ጀመር። ቆም ባልኩና እንደገና ለመራመድ ሞከርኩ! ይሁን እንጂ አሁንም ወደው። በድንገት ጨረቃ እርሱ ተቀምጦባት ከነበረው ዙፋን እኔ ወዳለውበት ስፍራ መታ ጣራው አካባቢ ቆመች። ከዚያም ሁለት እጆች ከጨረቃው ውስጥ በመውጣት ራሴን ያዙኝ፣ ወጥተውም ልብስ እንደሚያወልቅ ከስጋዊ ሰውነቴ አወጡልኝ! ያኔም ቀጥ ብዬ ቆምኩኝ። የወለቀውንም እነዚህ ሁለት እጆቼ ልብስ እንደሚጠቅልል ጠቅልለው ወደ ጥግ ወረወሩት። ጨረቃም ወደ ዙፋኑ ተመለሰች። ከዚያም በዙፋኑ ላይ የተቀመጠው እንደገና ና አለኝ ሳዊ መንጻ የተወሰነ ደረጃ ከተራመድኩ በኋላ ከዙፋኑ ተነስቶ ወደ እኔ መጣ። ከዚያም ምግሮቼን በተራ በተራ በማውለቅ ከውስጡ የነበሩትን ካፈሰሰ በኋላ እንደገና መልሶ ገጠማቸው። እጆቼንም እንደዚሁ በማድረግ መልሶ ገጠማቸው። በእርግጥ እነዚህ ስፍራዎች የጠረፏ ንጉሥ ንግሥት ኃይል የቀበረችባቸው ቦታዎች ነበሩ። በአእምሮ ይህ ማን ሊሆን ይችላል? እነዚህን ስፍራዎች